በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ትልቁ ጸሎት ተብሎ የሚታሰበው የቅዳሴ ስነስርዓት ነው። በዚህ ባለንበት በዓብይ ጾም ደግሞ ምእመናን በጉጉት የሚጠብቁት ወቅት ነው። ይህንን መነሻ አድርገን ከምእመናን እንደዚሁም ደግሞ ከቅዳሴ መምህር ጋር ቆይታ እናደርጋለን። ትልቁ የመጨረሻው ማሳረጊያ ጸሎት ማለት ይቻላል። አገልግሎቱ ብዙ ስለሆነ የኪዳን አገልግሎት የሰዓታት አገልግሎት አለ፣ የማህሌት አገልግሎት አለ። እሱ ከተፈጸመ በኋላ በመጨረሻ ሰዓት እንግዲህ ይሄ ስርዓተ ቅዳሴው የሚከናወነው በመጨረሻ ሰዓት ነው። ስለዚህ ይሄ ስርዓተ ቅዳሴው ደግሞ ያው ታላቅ ምስጢር ያለው ነው ማለት ነው። ከቅዳሴ በኋላ ነው የተገናኘ ነው። ቅዳሴ አስቀድሰ ስትወጣ የሚሰማ ስሜት ምን ይመስላል? እንግዲህ ቅዳሴ ማለት በራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሰው ልጅን የማዳንና ነጻ የማውጣትን ምስጢር ከቤተልሔም አንስቶ እስከ ቀራንዮ ያለውን ትልቁን የማዳን ስራ የሚታይበት ስለሆነ እዛ ውስጥ ቆይተ እዛ ውስጥ አሳልፈ ስትወጣ የሚሰማ ሰላም፣ እረፍት እግዚአብሔርን የማግኘት ከእግዚአብሔር ጋራ በጋራ ቆይቶ አሳልፎ የመውጣት ያህል ያለው ስሜት ነው ያለው። ስለዚህ ትልቅ እረፍትና ትልቅ ሰላም ይሰማል ማለት ነው። ይህ የሚሰማኝ ይሄ ነው። ከመቼ ጀምሮ ነው በደንብ እንደዚህ ፍላጎቱ እያደረብህ የማስቀደስ ፍቅሩ እያደረብህ የመጣው? ይሄ በጣም የሚገርም ነው። አሁን በልጅነቴ ነው አጋጣሚ አባቴ ነው ይህንን የቅዳሴ የመጀመሪያውን ጣዕም እንዲቀም ሲያደረገኝ፣ ያው ከመቁረብ በዘለለ ስርዓቱን በአይነ ህሊና ከማየት በዘለለ ምንም የሚገባኝ ነገር በሌለበት ወቅት ላይ ቤተ መቅደሱ በመገኘት የጣኑ ሽታ እንዲሁም ደግሞ የካህናቱ የዲያቆናቱ እንቅስቃሴ ውደቱ በራሱ ትልቅ ሰማያዊ ምስጢር እንደሆነ አሁን እያደግኩ ስመጣ ነው የተረዳው ነው። እስቲ ስለ ቅዳሴ ያለን ሀሳብ አጋራ። ስለ ስርዓተ ቅዳሴ ስናነሳ በጣም ደስ የሚል እግዚአብሔር ቃል ያለበት እየተማርን የቅዱስ ያሬድ የደረሳቸውን ዜማዎችን እየሰማን ልባችንን በሀሴት የምንወስድበት በተመስጦ ፈጣሪን የምናይበት እና ደስ የሚል ስርዓተ ቅዳሴ ነው ቤተክርስቲያናችን ያላትና እኛም በውስጡ ደግሞ እየተማርንበት እያገለገልንበት እንሄዳለን። እኔ ቅዳሴን የጀመርኩት ሕፃን ሆኜ ነው። ከትምህርት መልስ ስንመጣ እንደገና ደግሞ ቤታችን ውስጥ ቁጭ ብለን ከቤተሰቦቻችን ጋር ቅዳሜና እሁድ ቤተክርስቲያን ይዘውን እየሄዱ የቤተክርስቲያን ፍቅሩ በውስጣችን እንዲያድርግበት ና ቅዳሴውን ሲሰጥ በሕፃንነት እድሜህ ያው ብዙ ስለ ስርዓተ ቅዳሴ የምታውቀው ነገር የለም። ጨዋታ ነው ወይ እናቶቻችን ሲያስቀድሱ አንተ መሩ አሯጥ ነው ቤተክርስቲያን ውስጥና እየቆየ ስትሄድ ግን የቅዳሴ ፍቅሩና የዜማው ውስጥ ህኒውስ ይመስጠሃልና ከህፃንነት ጀምሮ እንግዲህ ስርዓተ ቅዳሴን እያስቀደስን እንግዲህ እስካሁን ድረስ አለ። ሶስት ክፍል ልናየው እንችላለን ስርዓተ ቅዳሴ ማለት ነው። የመጀመሪያው የዝግጅት ክፍል ሚመጠን ግርምት ከማለቱ በፊት ካህኑ ወይም ቀዳሹ ካህኑ ገብቶ በመንጦላይቱ ውጭና በመንጦላይቱ ውስጥ ስለ ነዋየ ቅድሳት የሚጸለያቸው ጸሎቶች አሉ። ከዚያ በኋላ ደግሞ ሚመጠን ግርምት ይችላል የምን ያህል የሚታስፈራና የሚታስጨንቅናት ከሚለው ጀምሮ ጸልዩ በእንተ ሰላም እስከሚለው ድረስ ደግሞ የትምህርት ክፍል ይባላል። በዚህም የትምህርት ክፍል የሚባለው በዚያ መካከል መልእክታት ይነበባሉ፣ ወንጌል ይነበባል። ስለዚህ ብዙ ትምህርት አዘሎች ስላሉና ቅዳሴው ጸሎቱ ምስጋና ነው፣ በተጨማሪ የትምህርት አዘል ስለሆነ የትምህርት ክፍል ይባላል። ሶስተኛው ክፍል ደግሞ አኮቴት ዛበዊና ሐዋርያት ወይም ዘእግዝእትነ ማርያም ብሎ የሚሄደው ከዚያ ጀምሮ ያለው ደግሞ ቅዳሴ የፍሬ ክፍል ይባላል ፍሬ ቅዳሴ ክፍል ይባላል ማለት ነው። በዚያ ደግሞ ያው እንደ በዓሉ አይተው ሊቃውንት ወይም በግጻዊ የታዘዘውን በበዓሉ መሰረት አባቶች ሊቃውንት በሚያዙት መሰረት በግጻዊ ወጥቶ የሚቀደስ ነው ማለት ነው። ከክርስቶስ ጋር የምናደርገው የጸሎት ጊዜ መሆኑ በራሱ እሱ ደግሞ ልዩነት አድርጓል። ምክንያቱም ዐብይ ጾም ማለት ጾመ ሑዳዴ ክርስቶስ ለሰው ልጆች ጾምን ሊያስተምር አብነትና ምሳሌ ሊሆን ያደረገው ነገር ነው። ስለዚህ ስርዓተ ቅዳሴው ማናችንም ሲሆን መጥተን ማን ምእመኑ በሙሉ በአንድነት መቶ ስርዓተ ቅዳሴ ሲፈጽም የሚሰማው ከክርስቶስ ጋር የሚያደርገው የጋራ ጸሎት ስርዓት እንደሆነም ጭምር የሚታሰበበት ነውእና ማናችንም ናፍቀን የምንጠብቀው አለቀብን ብለን በስስት የምናሳልፈው የቅዳሴ ስርዓት ነው። ቅዳሴ እኔ በበኩሌ በጣም በቃ ከምነግር በላይ ነው። በጣም ደስ የሚለኝ ስራ ቦታዬ እዚሁ አካባቢ ነው እና እዚሁ ነው ቆሜ የማስቀድሰው ሁሌም ማለት ነውና አብይ ጾም ሲመጣ በጣም ነው በቃ ንስሃ ቀድመን ነው የምንገባው፣ መጀመሪያ ከዛ በቃ በጉጉት የምትጠበቅን ብቻ። አብይ ጾም ንስሃ ትገባለህ፣ ኃጢአትን ብቻ ከጊዜር ጋር የምትገናኝበት፣ ሁለት ወር ሙሉ ከጊዜር ጋር የምትገናኝበት ስለሆነ እኔ እዚሁ ነው የምሰራው፣ እዚሁ ቁጭ ብዬ ነው የማስቀድሰው እስከ ዘጠኝ ሰዓት ማለት ነው። ስራ ሰራተኛ የሆነው የአመት ፈቃዱን ወስዶ፣ ሌላውም ደግሞ ባለችው ሰዓት ሽርፍራፊ ሰዓቱን ሙሉን ባያስቀድስ እንኳን የተወሰነ ጊዜ ቆይቶ የመሄድ ፍላጎት አለና እኔም ውስጥ ያለው ልክ ምእመናን ውስጥ ያለውን በዚህ በጾም ወቅት በቤተክርስቲያን ቆይታ በዚህ ቅዳሴ ተካፍዬ በረከትን ማግኘት በተለይም ደግሞ የህብረት ጸሎት አለው የጋራ ተመስጦ አለው እና እዛ ውስጥ መሆን በራሱ ትልቋን የመንግስተ ሰማያትን ህብረት የመቀላቀል ያህል የሚሰማ ስለሆነ በዚህ መልኩ ነው የምረዳው። መድኃኒታችን ኢየሱስ ክርስቶስ ራሱ አሳይቶናል። በምሴተ ሐሙስ ያው እንግዲህ ደቀ መዛሙርቱን ጠርቶ አመይዝዎ በይእቲ ሌሊት ነሳ ህብስተ በደዊ ቅዱሳት ይላል፣ በሚይዙበት ሌሊት ማለት ነው። በምሴተ ሐሙስ ደቀ መዛሙርቱን በአላዛር ቤት ወይም በስሞን ቤት ተገኝቶ እንግዲህ ስራተ ምስጢር አሳይቷቸዋል። የቅዳሴውን ስርዓት፣ ቅዳሴው እንዴት እንደሚከናወን በዚያ ተገኝቶ ራሱ ስርዓቱን አሳይቷቸዋል። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ከዚያ የተነሳ ነው እንግዲህ ስርዓተ ምስጢር፣ ስርዓተ ቁርባን፣ የቅዳሴ ስርዓት የመሰረተው ራሱ መድኃኒታችን ኢየሱስ ክርስቶስ መሆኑን እንረዳለን። ከትምህርት ቤት እየሮጥን ግማሽ ቅዳሴ ላይ ደርሰን ወንጌል እየመጣን እያሳለምን ነበርና ከልጅነት ጀምሮ የቅዳሴው ፍቅሩ አብሮን ነው ያደገው። የሚገኝበት በረከት በጣም ትልቅ ነው። መቼም ትልልቅ ትልልቅ ህልሞች አሉ። ዓለም ህልሞች የሆን የሚሆንበት ተረፍ አርፈ የምትመለስበት አምላካዊ በረከትን የምታገኝበት ሰዎች ሲያርፉ አይተ የምትመለስበት ስርዓት ስለሆነ ከዛ ገበታ ላይ ስትሳተፍና ሳተሳተፍ ያለው ልዩነት በጣም ከባድ ስሜት ነው የሚሰማ። ስርዓተ ቅዳሴ ለማስቀደስ ስትመጣ ሰዓቱ ይረፍድብህና አህዱ ይባላል እና በዛ ሰዓት ላይ እንደ ቤተክርስቲያናችን አህዱ ሲባል ያው ቅድም እንዳልኩት፣ ማንም ሰው ድምፁን ሲሰማ ይቆማልና ከላይ ከቡልጋሪያ ስንመጣ እንዳጋጣሚ አህዱ ተባልና ሁላችንም ባለንበት ቆመንና ስታየው፣ ወደታች አንዳንዴ በተጠንቀቁም እንዳትንቀሳቀስ የተባለ ነው የሚመስለው ሰውና ሁሉም በህብረት በቃ ለስርዓቱ ተገዢ ሆኖ አህዱ ሲባል ሁሉም ባለበት ቆሞ የቤተ ክርስቲያኒቷን ስርዓት ስርዓት እያከበረ እንትን የሚልበት ትልቅ ገጠመኝ አለ። ብዙ ጊዜ ተሯሩጠን ስንመጣ ማለት ነውና ይሄ ጊዜ ያለ ነው። በጣም አመሰግናለሁ፣ አመሰግናለሁ። መልካም የጾም መልካም የጸሎት የቅዳሴ ጊዜ እንዲሆንልን እመኛለሁ። ተመልካቾቻችን፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ ቅዳሴ ከዚህም በላይ ነው ምእመናን ሊቃውንት ስለ ቅዳሴ ከዚህም በላይ ያወራሉ፣ ከዚህም በላይ ፍቅር አላቸው። የነበረን ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ቡሩክ እግዚአብሔር አብ ዘኵሎ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ